ኦኬ እንድረስ፣ በቀላሉ የሴይ እና የተል ዴፊኒሽን ላስረዳክ ዲፍረንስ፣ ልዩነታቸውን ማለት ነው። ሴይ ሲሆን እስ ስፒኪንግ ወርድስ ዳይሬክትሊ፣ አንድ ሰው መጥቶ አንድ ነገር ሲነግረክ አንተ ሌላ ሰው ሄደክ ያ የተነገረህን ወሬ ቃል በቃል ስትናገር ሴይ የሚለውን ዴፊኒሽን ያሟላልን ማለት ነው። ተል ሲሆን ደግሞ ኢንፎርሜሽን ቶ ለሌላ ሰው መረጃ ስትሰጥ ቃል በቃል ሳይሆን የተባልከውን ነገር በራስህ ላንጉጅ በራስ አድርገህ ቀየር አድርገህ ስትናገር ማለት ነው። ኢንፎርሜሽኑ አይቀየርም፣ ሀሳቡ አይቀየርም ማለት ማለት ነው። ቤሲክሊ በቃ እንደዛ ማለት ነው። ሰላም የማሩ ፋሚሊ፣ ወልም ባክ ቱ ቻናል። ዛሬም በአዲስ ርዕስ ተገኝተንላችኋል። ዛሬ ደግሞ ወር ጎን ቱ ሲ ዲፍረንስ ብትን ሴይ እና ቴል፣ በሴይ እና በቴል ያለውን ልዩነት ዛሬ ድፋይን እያደረግነው ኤግዛምፕል እየሰራን ኮመንት ፍሬዞችን እያየን እናልፋለን ማለት ነው። እንደተለመደው እንድሪያስና አቃላብ ከኛ ጋር አሉ። እናንተም ደግሞ እንደተለመደው ዶንት ፎርጌት ኮመንት፣ ላይክ፣ ሼርና ሰብስክራይብ፣ ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን እንዳትረሱ። ማንኛውምይ ጥያቄ እንቀበላለን፣ ኮመንት ሴክሽን ላስቀምጡልን። አሁን ወደ ቪዲዮ እንግፋ። ቢፎር ኤኒቲንግ ዲፋይን እናርገው የሰይና የቴል ዲፍረንስ ምንድና ሶ ቅድም እንድሪያስ እንዳለው ሴ ማለት ማለት ነው አንድ ሰው እንደነገራችሁ ቁጭ አርጋችሁ ቁልጭ አርጋችሁ ስትሉ ነው ማለት ነው ቴል ማለት ደግሞ የተነገራችሁን ነገር ወይም ኢንፎርሜሽን ለሌላ ሰው መረጃውን መስጠት ነው ማለት ነው ኦኬ ሶ ሴ ስንል ኢትስ ቱ ስፒክ ወርድ ዳይሬክትሊ አስ ሰምዋን ሃዝ ሰድ ኢት ሶ አንድ ሰው እንደነገራችሁ ቃል በቃል ወሬውን ኮት አድርጋችሁ ለሌላ ሰው ስትናገሩ ማለት ነው ለምሳሌ አሁን ሺ ሰድ አም ታየርድ ለምሳሌ ጓደኛ ጓደኛችሁ መታ አም ታይርድ ብትል ለሌላ ሰው ስትናገሩ ሺ ሰድ ብላችሁ ኮት ታደርጉና አም ታይርድ ብላችሁ ታስረዳላችሁ ማለት ነው። ኦኬ ሶ ሴን ለመግለጽ እንዲያመቸን ፎሎም እናደርገው ስትራክቸር አለ። እሱም ሴ አለ ፕላስ ሶምቲንግ። ሶ ሴ አለ ሲደመር የተነገራችሁን ነገር ማለት ነው። ኦኬ ለምሳሌ አሁን ይመጥቼ አይ ዶንት ሃቭ ማኒ ብላችሁ ለሌላ ሰው መናገር ብትፈልጉ እንዲህ ብላችሁ ነው የምትናገሩት። ግ እቺ ኤግዛምፕል ንስራ ማክዳ ሴድ ኢንኮት አድርገን አይ ዶንት ሃቭ ማኒ ሶ ይህንን ስንጽፈው ኮቴሽን እየተጠቀመ እንደሆነ ለማየት ቀላል ነው አደለ? ስንናገረውስ እንዴት ቀላል እናደርገው እንችላለን? አደለ? ሶ ማክዳሰድ ኢንኮት አይ ዶንት ሀቭ ማኒ ብለን እንናገር እንችላለን ማለት ነው። ደግሞ በቀላሉ እናቸኋል። ለምሳሌ ማክዳሰድ አይ ዶንት ሀቭ ማኒ ብትሉ ኔቲቭ ስፒከሮች በቀላሉ ሊረዳችሁ ይችላል ማለት ነው። ኦኬ የግድ ኢንኮት ብላችሁ መጠቀም ችሉ ግን ፖይንታችሁን ጀስቲፋይ ለማድረግ ወይ ደግሞ ቃል በቃል እንደተነገራችሁ መግለጽ ስትፈልጉ ኢንኮት ብላችሁ መቀጠል ትችላላችሁ። እንድሪያስ ወይ ቃላብ፣ እስኪ ኢንስትራክቸር በመጠቀም ኤግዛምፕል ስጡኝ። በሴ ወይ ደግሞ እንድሪያስ ለቃላም አንድ ነገር በለውና ወይ ቃላ ብለ እንድርያሳን ነገር በለውና እሱን በሉልኝ በእንግሊዝኛ በለው ቃላብ ምን እንደዚህ ይሄኛው ራሱ ኤስ ኤ ዋይ። ቃላብ በፍጹም ራስን አስተካከል። እስኪ ቆይ፣ አንተ ያልከው እንድጻፍልክ። ቃላብ ሄይ ላይክስ ሪዲንግ ሴታተ ምንጋ እንደሆነ ልንገረክ። ቃላብ አይ ላይክ ሪዲንግ ቦክስ ነው ያለው አይደለ? እዚህ ጋ ቃላብን ኦልሬዲ ሜንሽን አድርገዋል? ድጋሚ ሂን ሜንሽን ማድረግ እናስፈልግ? ቃላብን ስለ ቃላብ እያወራ እንደሆነ እናውቃለን አይደለ? ስለዚህ ሂይ ብለህ ለምን ትደግማለህ? ሀሳብ ሁለት እየደጋገምከው፣ አንድ ሰት እዚህ ጋር ያዝ። ከዛ ደግሞ ሴይን የጠቀምከው አላ ባሁን የነገርህን ነገር ኦሬዲ ፓስት ነው አይደለ? አልፎ አይደለ? አንተ ስትናገረው እንዳለፈ አድርገህ ነው መናገር ያለብህ። ን ፓስት ቴንስ ኦር ፎርም ነው መናገር ያለብካ። ሶ ዋት ስ ፓስት ቴንስ ኦፍ ሴ ሴድ። ኤግዛክት ሶ እዚህ ጋር ይህንን ሰድ እንላለን። ከዛ በ እንተካዋለን። አይ ከዛ ይሄንን እስን እናጠፋዋለን ማለት ነው። ስለዚህ ቃል በቃል ተናገርክ ማለት ነው። አሁን አይ ላይክ ሪዲንግ ቡክስ ሂ ላይክስ ሪዲንግ ቡክስ ስትል እኮ በራስህ ቀይረኸው ነው የተናገርከው። ነገር ግን ሂ ስትል በራስህ ቋንቋ ቀይረኸው ነው የምታወራው ማለት ነው። እሱ ያለውን ቃል በቃል አለ መናገር የፈለግከው አይላይ ሪዲንግ ቦክስ ንው ያለው አይላ ሪዲንግ ቦክስ ብለን የምትናገረ ነገር ግን ስራሃን ለማቅለል ቃላብ ሰድ የሚለውን ትጨምርበታለ ሞር ኤምፋሲስ እንዲሰጠው ስለ ማንን እንደሆነ ግልጽ እንዲሆን ማለት ነው እሺ እንድንያስ ደግሞ ለቃላብ የሆን ነገር በለውና እሱ ኤግዛምፕል ይስጠን

ኤቭሪ ሰንዴ አላልክማ። ኢ ኦልዌይስ ጎ ቶ ቸርች ኤቭሪ ሰንዴ ብትል ልክ ነበረ፣ ግን ችግር የለም። ሁሌ እንደ እሱ እሄዳለሁ ብለን እንያዘን። እዚህ ጋር አየሁ አይደለ? እንዴት ልክ እንዳመጣሁ እሱ አንተ ያልከውን ቃል በቃል አለ። ከዛ ግን ስምህን መንች ነው አልኳል። ሰድ የሚለውን ፓስት ተጠቅሞ ኤግዛምፕል ሰጠናል ማለት ነው ስትራክቸርን ተከትሏል ማለት ነው። ኦኬ ኦራይት ሶ፣ ይህንን አይተን ካለፍን ደግሞ ኮመን ፍሬዞች ወይም ሴን ስንጠቀም አብዛኛውን ጊዜ የምንጠቀማቸው ፍሬዞች ወይም የተለመዱ ፍሬዞች ምንድናቸው? የሚለው እዚህ ጋ ሴይ ሳምቲንግ አለ። ሴይ ሳምቲንግ ማለት አንድ ነገር በል እንጂ አንድ ነገር በይ። ለምሳሌ እናተ በፊት ስትቆጣ ወይም ወላጆቻችሁ ሲቆጧችሁ ምን ዝምት ላለ ምን ዝምት ያለሽ? የሆነ ነገር በይ እንጂ ትባል አይደለ? ሴይ ሳምቲንግ እንደ ማለት ነው። እሺ፣ ላይክ ሐሳባችሁን ተናገሩ፣ ሴይ ሳምቲንግ እንደ ማለት ነው ማለት ነው። ሴይ ሶሪ ማለት ደግሞ ይቅርታ በል፣ ልጃችሁ አትፍቶ ወይ የሆነ ሰው አትፍቶ ጥፋተኝነትን ለማሳየት ይቅርታ በል ወይ ይቅርታ በይ ስትሉ፣ ሴይ ሶሪ ነው ምትሉት ማለት ነው። ኦኬ፣ ቃል በቃል ምን እንደሚሉ እየነገራችኋቸው ስለሆነ ሴይን የምንጠቀመው ማለት ነው። ሴንክ ዩም ሲሆን እንደዛ ነው፣ ፖላይትነስን ለማሳየት አሁን ሬስቶራንቶች ገብታችሁ ሰርቭ ከተደረጋችሁ በኋላ ምግባችሁ ከመጣላችሁ በኋላ ኦርደር ካረጋችሁ በኋላ ንክ ዩ ትላላችሁ፣ አለ ህጻን ልጅዛቸውን ለምሳሌ ምንም ንክ ዩ ባይ ሴ ዩ ትላላችሁ፣ አደለ እነዚህ ኮመንት ፍሬዞች ናቸው፣ የተለመዱ ፍሬዞች ናቸው ማለት ነው። ኦኬ እዚህ ጋር ግልጽ ነው ሁሉ ነገር፣ ያልገባችሁ ነገር አለ ተልጋ ስንመጣ ደግሞ ይኸውላችሁ እዚህ ጋር ቅድም ሜንሽን ያላልኩት ይቅርታ ሴጋ ፎከስ እንድታደርጉ የምፈልገው ወርዶቹ ላይ ነው። ኦኬ ቃላቶቹ ላይ ሰዎቹ የሚናገሩት ቃል በቃላት ለምናገረው የምናገረው ወርዶቹ ላይ ነው ፎከስ የምናደርገው። ተል ላይ ሲሆን ደግሞ ፎከስ የምናደርገው ኦን ፐርሰን ነው፣ ሰው ላይ ማለት ነው። ምክንያቱም ተል ባይ ደፊኒሽን ኢዝ ቱ ጊቭ ኢንፎርሜሽን ቱ ሰምዋን ለአንድ ሰው ኢንፎርሜሽን መስጠት ወይም መረጃ መስጠት ነው ማለት ነው አይደል? ለምሳሌ ሂ ቶልድ ሚ አ ሲክሬት ገባቸው አደለን ሂቶድሚ የሲክት ሂን የምንጠቀመው አዳማጩም የሚያወራውም ሰው ስለማ እንደሚያወሩ ሲታወቅ ነው። አለበዛ ስም ነው የምንጠቀመው ማለት ነው ነውእዚጋ ቶድሚ የሲክት ስንል አሁን ለምሳሌ ለእንድሪያስ መጥቼ ስለ ቃላብ እያወራነው ቶድሚ የሲክት ብልክ ስለ ቃላም ነው የምናወራው ቃላ ሚስጥር ነግሮኛል እያልኩ ነው አደለን ሚስጥሩን ቃል በቃል አልነግክም ኦፍኮርስ ግን ሚስጥር እንደነገረኝ እየነገርኩ ነው ምን እያደረኩኝ ነው? ኢንፎርሜሽን መረጃ እየሰጠ ሆነው ማለት ነው። ኦኬ ሶ ልክ እንደ እዚህ ጋ ፎሎ የምናደርገው ስትራክቸር አለ። ተላይ ተል ላይ ደግሞ ተል ፕላስ ሰምዎን ፕላስ ሰምቲንግ እዚህ ጋ ሂ ቶልድ ሚ አ ሲክረት አለ አለ አለ። ስለማን እንደሆነ ይታወቃል። ከዛ ደግሞ ሰምቲንግ አለ፣ የሆነ መረጃ። ይኸው ስትራክቸሩ ይሄ ነው። ኦኬ እንደዛ ከሆነ ኦርደር ላይኖረው ይችላል፣ ሊኖረውም ላይኖረው በብዛት የለውም። ቢኮዝ መጀመሪያ ላይ ሰብጀክቱ ነው የምንጠቀመው አይደለ? እዚህ ጋ ስትራክቸሩን ዊ ካን ሴይ ሂ ሰብጀክት ይቅርታ፣ ፕላስ ተል ፕላስ ሰምዋን ፕላስ ሶምቲንግ ልንል እንችላለን ማለት ነው። ሰብጀክቱ ወይም የምናወራው ስለማን እንደምናወራ ስንናገር፣ ሁሌ ያ ፊገር ወይም ሰው ይቀድማል ማለት ነው። አለበዛማ

ይሄንን ኤግዛምፕል ሰጥቻችኋለሁ። ሄ ቶልድ ሚ ኤ ሲክሬት አይደለ? አሁን የውላችሁ ቅድም የሰራችሁትን ኤግዛምፕል አሁን በተልነስ ነው። ለምሳሌ እንድርያስ ቃላብ ምን ብለዋል? ቅድም አይ ላይክ ሪዲንግ ቡክስ ብለዋል አይደለ? አሁን ለእኔ ስትነግረኝ ቃላብ መጽሐፍ ማንበብ እንደሚወድ ነግሮኛል ብለህ ለኔ ኢንፎርሜሽን ልትሰጠኝ ፈለግ፣ ዩ ፑት ዛት ኢን ኤ ሰንተንስ። አሁን ያለ እዚህ ጋር ልብ እንድትል የምፈልገው ነገር ስለ ቃላብ እያወራ እንደሆነ ታውቋል። ሶ ቃላብን ሰሞን መንሽን ማድረግ የለብም። ወር ከፈለግክም እሺ መንሽን አድርገው ግን ዞሮ ዞሮ አይ ላይክ ሪዲንግ ቦክስ ብሎ ነግረሃል፣ ለእኔ ንገረኝ

ሰንዴ እዚ ጋር አንድ አይነት ነገር ነው በቃ የተባለው ነገር የተለወጠው እንጂ ሀሳቡ አንድ አይነት ነው። ዞሮ ዞሮ እንድረስ ለቃላብ ሄዶ የነገረውን ነገር ለእኔ መቶ አስተላልፏል ማለት ነው። ቶልድ ሚ ሂጎስት ቸርች ሪ ሰንደይ እንድሪያስ ድሚ ሂ ጎስት ቸርች ሰንደይ ብሎ ቃላብለን የመቶ ሲነግረኝ የተነገረውን ነገር እያስተላለፈልኝ ነው ማለት ነው። ግልጽ ነው አደለ? ኦ ይሄን ካልኳችሁ ልክ እንደሴ ተላይም የምንጠቀማቸው ኮመን ፍሬዞች አሉ። አንደኛው እውነቱን ተናገር ወይም እውነቱን ተናገ፣ አደለ? እውነቱ መቼዝ ቃል በቃል የምታስተላልፉት መረጃ አይደለም ወር ቃል በቃል የምትናገሩት ወርድ ፎር ወርድ የምታስቀምጡት ነገር አይደለም። ትሩት ስትናገሩ ዞሮ ዞሮ ኢንፎርሜሽን ነው ያስተላለፋችሁ ያለው እየሰጣቸው ያላችሁት አይደለም። ትሩት ነው የሚባለው እንጂ ሴ አይባልም ማለት ነው። ኦኬ፣ ተለጆክ እስኪ ቀልድ ንገረኝ፣ ቀልድ ንገሪ አለክ። ሌላ ቀን እንግዲህ አረሳው በቃ። ቀልድ አሁን ለምሳሌ ተናገር ወይ ተናገሪ ወይ ደግሞ እኔ ቀልድ ተናግር ያለው ማለት ከፈለግኩኝ አይቶልድ ጆክ ነው ለው እንጂ አይሰይ ጆክ አልለም ደግሞ ተለ ሲክሬት ነው ቅድም የሰራ ነው ሂቶልድ ሚ የ ሲክሬት አልነበር ያልኩት ዩ ተል ሰምዋን ሲክሬት እንጂ ዩ ዶንት ሴ ሰምዋን ሲክሬት እ ስትራክቸሩ ይበላሻል ማለት ነው። እዚህ እኔ እኮ ሰሳት አለ እዚህ ጋር ማለት ነው አንድ ኮመን ሚስቴክስ ብዙ ጊዜ ይሰራል ብዬ ማስበው አቮይድ እንድታደርጉት እንፈልገው ነገር አለ። እንድሪያስ ናቃለፍ። እሺ፣ ሴይ ሶምንግ ነው የሚባለው እንጂ ሴይ ሚ ሶምንግ ይባላል እንዴ? አይባልም። ብዙ ሰዎች ግን ያሳሱታል። ተል ሚ ሶምንግ ለማለት ሲፈልጉ ሴይ ሚ ሶምንግ ይላሉ ማለት ነው። ኦኬ፣ አሁንም ተል ዘ ትሩዝ፣ ተል ሚ ዘ ትሩዝ ነው እንጂ ሴይ ሚ ዘ ትሩዝ አይደለም። ኦኬ ሴ ሲሆን ቃላቶች ላይነው ፎከስ የሚያደርገው ተል ሲሆን ደግሞ ሰዎች ላይነው ፎከስ የሚያደርገው ማለት ነው ያልገባችሁ ነገር አለ ጥያቄ ተራ ቪዲዮ እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር ን ዲን የሴ እና የተልን ልዩነት አይተናል። ዲፋይን አድርገናቸዋል፣ ስትራክቸሮችን አይተናቸዋል፣ ኤግዛምፕሎችና ኮመን ፌዞችንም አንድ ላይ አይተናል ማለት ነው። ያልገባችሁ ነገር ካለ ፕሊዝ ኮመንት ሴክሽን ላይ ማስቀመጥ እንዳትረሱ። ለዛሬ ይህንን ቪዲዮ ይመሰል ይዘንላቸው የመጣ ነው። መልካም ቀን።